እናቴ የለኝ አባቴ የለኝ እህቴ የለኝ ምን የለኝ፣ ግንስ ልክ ፋሚሊው በአጠገቡ ከቦት እንደሚኖር ሰው የምኖር ሰው ነኝ። በቃ ሰላሜ ይታያል። እና እዚህ ውስጥ የምነግራችሁ እህት ወንድሞቼ፣ ጌታን ያላገኛችሁ ሰዎች ማለት አንዳንዴ እንደዚህ ስንናገር ቀልድ የሚመስላችሁ ማለት ይሄ ፌዝ የሚመስላችሁ፣ እኔ ገንዘብ ከፍለዋት ነው ይሉኝ ነበር እዚህ ቺካጎ። ዝም ብላ በቃ ጅል ስለሆነች ገንዘብ ከፍለዋት ሊያዘምሯት ነው እንዲህ እሷ ምናበት አይደለም ይሉኛል ማለት ነው። እኔ እኮ ሰው አልሰበከኝም ጌታ ራሱ ነው መጥቶ የነካኝ። ጌታስ ምን እንደሆነ ታውቂያለሽ? አስበሽዋ ከዘፈን ይለቅ ከዘፋኝነቱ በልጠው በልጠው ገብቶሻል። ዘፈኑን አስበልጠው በጌታ ከመሆን ይለቅ ዘፋኝ ብትሆንላቸው ደስታቸው 100% አይደንቅም። ዘፋኝነቱ ለስንቱ ከፍሎ ይችላል

አይ በቃ ቆንጅዬ፣ ልማታዊ ባለ ሀብት ሆነ አላ አይ ሰላም ለእናንተ ይሆነ፣ ወገኖች ሁላችሁንም ሰላም ብያለሁ። ሰላም ይሁንልኝ፣ ይብዛዳጂ እንዴት ናችሁ? አለሁልና ገንዬን በጣም መወዳት ከድሮም ወዳጄ የነበረች እና ተቀይራ ይቻት እኮ ደንግጬ መቼም ወዳጆቼን ትገለኛለህ እንጂ በውስጥ እንጂ በውጭ አልናገርም። የእኔ ወዳጆችን ግን ጓደኛ ታዘምራታለህ? አዎ፣ ማን ዝም ይላል? በደንብ ነው ማዘእኔ ቤት አትጠፋም። በቃ በጣም እኔ ቤት አትጠፋም። የሚገርምህ የመጨረሻ በቃ የሆንዬ ነው ምት፣ በተለይ የኳረንቲን ታይም አልነበረ የኮቪድ ታይም፣ እዛ ጊዜ ተሰብስበን ማንም ስራ የለውም አሜሪካን ሀገር ተዘግተዋል፣ ሁሉ ነገር ታሽቋል እና እንትመጣለች የአስቴርን ትዘፍናለች፣ እንጫወታለን። ገኔታለች ነው የሚባለው፣ ገና እኔ ስገባባት ማለት እና በፍቅር የምንወዳት እህታችን ናት እና የልጇም ስም ማያ ነው። የልጇ ስም የኔም ልጅ ስም ማያ ነው። ጩጬ ናት፣ ሷ የኔ ትንልቅ ናት እና እንዲህ በአንድ የተቀይራስ ከቡን ያልኩት በቃ ልክ የሆነ ነገር የተዘረፈበት ታውቃለህ አስቡ፣ ከዘፋኝነት ወደ መዝሙር ስትመጣ ማመስገን የነበረብኝ እኔ ነ። የሚገርም ነው። መንፈሱ በጣም ከባድ ነው። የሃይማኖት መንፈስ እጅግ እጅግ ከባድ ነው። ጌታ ምለው እና እዚህ ጋር የሚገርማችሁ አንድ ነገር ልናገር፣ ሳረሰው ማለት ነው። በጌታ ስሆን መዝሙር መልቀቅ በነገር ላይ ጌታን በእውነት ጌታ ሲነካክ ማለት ነው። በነገር ላይ ይሉንታ የሚባል ነገር ይጠፋብካል። በቃ የሆነ አትደራደርም እና ደግሞ መደበቅ አትችልም። መደበቅ የማይቻል ነገር የኢየሱስ ነገር ነው። ቤቴ ውስጡ እና አተረማመስኩት በቃ ማለት ይሄ ጸብ ሳይሆን መደበቅ አልችል አልኩኝ። የሆነ መደበቅ እና የሆነ እለፈልፋለሁ በቃ ስለ ጌታ ስለ ጌታ ባወራ ማህ ምን ነው አውቀዋለሁ፣ የገባኝን ነገር ዝም ብዬ አወራለሁ። አወራለሁና የመጀመሪያ ገና ጌታ ገና ሳልቀበል ነው እንዳለ ቪዲዮ ይሄ የጭፈራ ቪዲዮ ያጠፋሁት ማለት ነው፣ ዲሌት ነው ያደረኩት። መዝሙር ስለቅ ቆራቢ ነኝ የምትል ሴት ነች። ኢትዮጵያ እንደ ፋሚሊ ነች። ድቅድቅ ያለ ደብዳቤ ጽፋ እፈልግሻል። ከአንቺ ያለ ከአንቺ አይጠበቅም የኛ አካባቢ ሰው ሆነሽ እንዴት እንደዚህ ታረጋሽ? ምናን ብላ ስደውልላት፣ ምን ብትል ጥሩ ነው ቆይ አልኳት፣ እንዴ ከምትዘፍን ወደ ጌታ ጌታን ብትጠገሻል ምላት ነው። ሀንድሬድ ፐርሰንት ብዘፍኝ ይሻላል እና ያለች። በጌታ ኢየሱስ ጌታ መስ ቆራቢ ናት። አስቀዳሽ ቆራቢ። በኦ ማይ ጋድ ከዛ ማይ ጋር ያልኩት በቃ በቃ። እና ሃይማኖተኝነት ገባኝ። ይሄ ሃይማኖተኝነት፣ ይሄ ሥርዓት መፈጸም እና ለከ ከጌታ ጋር በጣም ተጣብቀ ከእሱ ጋር ከሱ ጋር ሲኖርክ በቃ በጣም የተለያየ ነገር ነው። በጣም እና በዚህ አጋጣሚ ደግሞ ፓስተሬን ማመስገን በጣም ፈልጋለሁ። መጀመሪያ ኤርሚዬና ትዝታው በቃ ማለት በህይወቴ ውስጥ እስከመቼው አሻራ አላቸው።

ወደ ጌታ ምስክሬ ነው ማለት ነው። አዎ ይህንንም ወንድም ሰላም ልበለው፣ ዮኒ ሰላም በይ። ሶሪ ተፋዬር ብዙ ጊዜ ያየዋለሁ መዝሙር ላይ ምናምን ነገር እና የሆነ ትንሽ ክሊፕ ሲለቅ እና በቃ ፈገግታው ፊቱ ላይ የሚታይ ደስታ፣ ሰላም በቃ የአባቴ ልጅ እንደሆነ በደንብ ነው የሚያስታውቅበት። በእዛ ነው ሪፖስት የማደርገው የተዋወቅነው የሚገርምህ ይሄ ደስ ብሎት ያመሰግናል እና በጣም ደስ ያለው ሰው በቃ ፍልቅልቅ ያለ እና ሪፖርት አደርገዋለሁ፣ ዝም ብዬ ከመንፈስ ቅዱስ የሆነ ደስታና ሰላም ፊቱ ላይ የሚታይበት ወንድም፣ ለማስመሰል አይደለም አይደለም፣ በፍጹም ነገር ተችላለሁ። እኔም እሱን ስለተዋወኩ ደስ ብሎኛል። ወንድሜ ሰላም ላንተ፣ ሆሎ ዘመንህ ለበረከት ይሁን። እኔ ስለተፈወስኩ ነው፣ ነግሬያቸው ነበር፣ ምስክርነቴ ከስትሮክ ሰባት ወር ሙሉ ሁለት መቶ አርባ ሦስት ሺህ ዶላር ነው ኢንሹራንስ የከፈለው። እኔ ሐዋርያ ነኝ። ሀያ አምስት አመቴ ነው በአገልግሎት ሱዳን ላይ፣ ዋንዳ ላይ፣ ኬንያ ላይ ሚሽነሪ ነው። በፌስቡክ ላይ ነው ተመስገን ተረፈ በሚለው የሚታወቀው። ይሄ ኢንተርናሽናል ሚኒስትሪ ነው። አሜሪካ ሚኒሶታ ላይ ነው። እዚህ መጥቼ ደግሞ ያ ከኢትዮጵያ ከኢየሩሳሌም ወደ ኢትዮጵያ የገባውን መንፈስ ነው አሜሪካ ላይ እያከታጠልኩ ያለሁት እና ብዙ ስደት ያለብኝ ሰው እግዚአብሔር ደግሞ ሙሉ ጊዜውን ለቆ ለብዙዎች መድኃኒት ያደረገኝ ሰው ነ ለአንተን በጣም ነው የምወድህ። በጣም ነው የምከታተልህ። አስተዋጽኦ አለው በአገልግሎት ውስጥ የአንተና የዛ ወንድ ምክንያቱም ድፍረታችሁ ሁለተኛ ጢሞቴዎስ አንድ ስምንት ላይ የተቀበላችሁት የድፍረት መንፈስ ነው ይላል። ራሴ መግዛት፣ የፍቅር፣ የጽድቅ መንፈስ እህቴ እንዲህ ትላለች ወደ ክርስትና መምጣት ዝም ብሎ አይደለም። እኔ ውስጥ ያለው አሁን ደስታ ነው፣ ወደ ትውልድ የሚያልፍ ይሄ ነው። ሰወርድ ደግሞ እናገራለው። ተናገር እስቲ እንደገና። ፍርዬንም ፍራውንም በጣም ነው የምወደው። ዋትዱ ኤፌሶን ምዕራፍ ሁለት ቁጥር አስር ላይ በክርስቶስ ኢየሱስ መልካም ለማለት ተፈጠራችሁ ይላል እና የሚያደርጋቸው ነገሮች እኔ የማደርገውን ነገር የሚከተለኝ ስለሆነ አምሶ ሀፒ እስቲ በኋላ ልናገር፣ አሁን ተናገሩ እናንተ በጣም ጥሩ ፊራ ተዘግበናለሁ ወይስ እንዴት? እሱ ነው ወደ እኔ የመጣው። የመጣው እሱ ነው። ወደ እኔ ያ የሆነ አጋጣሚ ማስተማሪያ ይሆናል። የማናችንም ነገር አለ አይደል? ሰዎች ይማሩበታል። የምልህ የነበረህን ላይፍ ስለማውቀው ኢትዮጵያ ላይ ኢትዮጵያ ላይ በደንብ ጥሩ ላይፍ ነበረው። በደንብ በደንብ እግዚአብሔር ይመስገን፣ እዚህም ጭምር ግን እዛ ውስጥ ሆኖ ከብዙ ሰዎች ከኢቭን ዘፋኞች የሚባሉ በሁለት እጅ የሚጨብጡት ሰው ነበር። ኢትዮጵያ እያለ ራሱ እውነት ነው፣ እሱ ጋር ነው የሚመጡት። አለ የተባለ ዘፋኝ እሱ ጋር ነው የሚመጣው። እና ከዛ ሁላ ህይወት ውስጥ እንዴት ጌታ ወደ አንተ መጣ? እሷም በስሱ መስማት እንፈልጋለን። እኔ የሚገርም ነገር በልጅነቴ ነው ያደግኩትም እንደዛ ስንት አመቶኝ የመሰለ የስምንት ዘጠኝ ዓመት ቤት ውስጥ አስቸግር ነበረ። በቃ አስቸጋሪ ልጅ ስለነበርኩ የእናቴ ወንድም አለ በጌታ ሆኖ ከቤት የተባረ ማንም አይቀርበውም፣ ተባሮ ምናምን በቃ ማንም አይቀርበውም። እናቴ ብቻ ነው ሰላም ብትለው ማንም አይቀርበውም። ቤንጤ ሆኗል ተብሎ እናቴ ጋር ብቻ ነው እንጂ ይመጣው ማንም። እናቴም አክራሪ ኦርቶዶክስ ነበረች በጣም አክራሪ ከተባለ አክራሪ ሲባል ይሄ ዝም ብሎ አይነት ሳይሆን በጣም በጣም በጣም እንደውም፣ ክርስቲያን ከሆናችሁ እንደሷ ነው ተብሎ የእሷ ነፍስ አባት ይናገሩ ነበር። አባ መሰረት ይባላል። እና እኔ ደግሞ ገብርኤል ነው በጣም የምንሄደው ቤተክርስቲያን። እና ትንሽ የኔ በቃ አስቸግራለሁ፣ ገባ አልታዝዝም። በልጅነቴ መላክ ምናምን ላይ ሰው ያየኛል ከተማ ውስጥ ምል ሰውንም የሆነ እቃ ተሸክሜ ስመጣ ያየኛል። እና እንዴት ብዬ ሰ እንደዛ አይነት ነገር ነኝ እኔ። የሆነ በቀ ለብሼ ተጣጥቤ ሄር ነው እንጂ የምፈልገው መላክ ምናምን ራሴን በጣም እንደ ትልቅ አድርጌ ነው ማለት ይል ትልቅ ሰው ጓደኛ የሚይዘው በጣም ትልቅ ሰው ነው። አስተማሪዎቼ ናቸው ጓደኞቼ እ አሉ ከልጆች ጋር ሉና ልጆች ጋር እንዴት ከልጆች እኩልላ ካሉ ላሉ የእናቴ ወንድም ስራ ቦታ ምሳ አድርስለት ብዬ እናቴ ናት የላከች። ውጭ ብለ መጽሐፍ ቅዱስ ያነባልሽ አንብብልኝ አልኩት። አነብበልኝ ስለ ጌታ ኢየሱስ ክርስቶስ አነብበልኝ ስቲል ነው። በልጅነት ስለሆነ ቦታዋን ሁሉ አረሳት። ከዛ እኔ አረሳትም እና በቃ አነበበልኝ። በየጊዜው ምሳ ምናምን ስሄድ ስሄድ እሱ ያነብልኛል። ከዛ በኋላ በቃ ቸርች ከአንተ ጋር ነው የምሄደው አልኩት። እናቴ ደግሞ ሌሊት ነው የምትልከም፣ ቤተክርስቲያን ሌሊት ነው የምትነሳው። እሷ የሌሊት ዘጠኝ ሰዓት በኢትዮጵያ ሄዳ አስቀድሳ ምናምን ነው የምትመጣው። ሶ ከዛ በኋላ ሄድ እኔ መሄድ ጀመርኩ እዛ እና እዚህ ቸርች ቀረውና፣ እዛ መሄድ ጀመርኩ። ከዛ እናቴ ሁለት ሃይማኖት እኔ ቤት ውስጥ አልፈልግም፣ አረፈ ቁጭ በልብላ ገረፈችኝ ማለት ነው። እና ጠዋት ጠዋት ይዛኝ ነው የምትሄደው። እንትን ገብርኤል ነው የምንሄደው። ከዛ የሆነ ቀን እኔ በዛው በቃ እዛው ሄዳለሁ እንጂ ልቤ ግን ያለው እዛ ነው። እንትን ያለው እና እሷ በህልም ተገለጠላት። እናቴ ወደ ጌታ እንዴት መጣች፣ በህልሙ አየች። ህልም አየች ማለት ነው። ህልም አየች እና የፕሮቴስታንቶች ወደ ብዙ ጊዜ ያው ይርቅ የለ ከከተማ ርቀዋል። የሚሰራው ወደዛ ይርቃል። እና እኔን በጣም እግዚአብሔርን ትወዳለች በጣም እና የእሷ ምስክርነት እኔን የምትፈልጊ ከሆነ ያለውት እዚህ ነኝ አላት። እንግዲህ ለሊት አስቀዳሽ ነች የታወቀሽ ናት በጣም የታወቀሽ ናት። እንትሏም በጣም እንትን የሚባል ነውእና እኔን የምትፈልጊ ከሆነ በዚህ ነው አላት። ሁለት ሶስተኛ ተደጋጋሚ ሲታያት በቃ እዛ መሄድ ጀመረች ማለት ነው። እዛ መሄድ ጀመረች ሁላችንም ያው በጌታ እሷ በጣም ዲፕ በፊትም እግዚአብሔርን በጣም የሚፈልግ ልብ ስለነበራት በህልም ነው ራሱ የተገለጠላት ሶስት ጊዜ ከዛ በኋላ ሁለቱን ቤተክርስቲያን አሳያት በህልሟ ሁለቱንም ልጆኛ ነው የማስታው ሁለቱንም አሳያትና ብዙ ሰው የሄድ ነበረ ወደዚህ ወደ ገብርኤል በጣም ብዙ ሰው የሄድ ነበር እና የዚህኛው መንገድ ደግሞ ማንም ሰው የለም ሁለት ሰው ሶስት ሰው ነው ሄዱ እኔ ያለሁት እዚህ ነው አላት አንቺ እኔን የሚፈልግ ልብ አለሽ እኔን ነው የምትፈልገው አላት እና እዚህ ነው ያለሁት እዚህ ይና አምልኪኝ አላት ከዛ አንደኛ እሷ ቤተሰቦቿ የታወቁ ስለሆኑ እነዚህ ባላባት ባለርስት የሚባሉ ናቸው እና የሆነ ሪስፔክት አላቸው። ገባ የሆነ ጴንጤም ከክብርም አንፃር ጴንጤም የሆኑ ፋሚሊዎች አይደሉም። ደን እዛ ሄደች ተወራ በጣም ሆነች ተብሎ ከዛ እሱም እግዚአብሔር እየነካት መጣ። በጣም በተሰታ እግዚአብሔር ማምለክ ጀመረች። ሁላችንም ያው በጌታ ሆነን ማለት ነው። ከዛ በኋላ እኔ በልጅነት እግዚአብሔር አንተን የሚፈልግበት መንገድ ስላለ፣ ደን ያው በእግዚአብሔር ቤት ውስጥ አደግን ማለት ነው። ሆን ከዛ በኋላ አንዳንድ ጊዜ ገንዘብ ስታገኝ ምናምን እዛ ሆነ የለም ገብቷል። ያ ነው እንግዲህ አሁን የሆነ እድሜ ላይ ትንሽ ከፍ ስል ገንዘብ ምናምን ሲመጣ ዝና ሲመጣ ምናምን ይሸውድሃል እና እኔ ቤተክርስቲያን እንትን ያልኩት ፕሮቴስታንት ቸርች አቆምኩት፣ በአስራት ነው ያስቃል። የኔ አስራት ስድስት ባል ሰላሳ ሚሊዮን ብር አገኘውና አስራቱ በዛብኝ አስር ፐርሰንት ማለት ያስቃል እኮ የኔ። ከዛ ቁጭ አልኩና ደመርኩ ማለት አዲንግ ማሽን ይዤ ቁጭ አልኩና እና መጀመሪያ መሰከርኩ እግዚአብሔር ያደረገልኝ ከዛ ቁጭ አልኩና አሁን ሶስት ሚሊዮን ብር ነው የሚመጣው ሂሳቡ እንዴት ብዬ ነው አምሰጣቸው ሙሉ ወንጌል ቸርች ነው ትንግ ላይ ከዛ ቁጭ ብዬ አሰብኩ ሰብኩና ባልመጣ ሳልኩ ይህ እንደዚህ ከመሆን ቢቀርብኝ ምናምን አስር ፐርሰንት አስጨነቀኝ ገባህ አስር ፐርሰንቱ ማለት በጣም አስጨነቀኝ ምን ያባት መኪና ብገዛበት ይሻለኛል። ጨምሬ እዚህ ሰጥቻቸው እነዚህ ምን ያደርጉበታል? አሁን ምናምን ያለው ብሩ ና ያለውሱን ከሆነ ከዛ በቃ እየሰጠኝ እኮ ደግሞ እግዚአብሔር ራሱ ነው። ከዛ እንደዛ ታደርጋለህ በኋላ እግዚአብሔር እና ጌታ የሱስ ክርስቶስ እኔ እንደ ወላጅ አባቴ ነው፣ እንደ ወላጅ አባቴ ነው። ስለ በስጋ እንዳለ እንደ ወላጅ አባቴ ነው። እኔ በተለይ ለእኔ እሱም መግለጽ በጣም ያክተኛል።